ሄሎ ቲጂ ውዬ፣ እንዴት ነሽ? ሙሌ ቲጂ እንዴት ነሽ? ደህና ነሽ ወይ? ደህና እግዚአብሔር ይመስገን። በጣም ረዥም ዓመት አይደለ? የመስሪያ ቤቴ ልጅ አንድ መስሪያ ቤት ሰሩ ነበር አይደለ፣ እያልኳት ነበር። ብሔራዊ ትያትር እኮ ነው። ልክ ነው፣ ልክ ነው። ቲጂዬ፣ እንዴት ነሽ? በጣም ረጅም ዓመት ስንት ዓመት ሆነች ከወጣሽ ከኢትዮጵያ? ከአገር ከወጣው እንደ ወደ 20 ዓመት በ2005 ማለት በ97 ነው የወጣሁት ጠፋሽ እኮ ቲጂመ በጣም አልበዛም እንዲ አንድ አልበም ብቻ ሰተሽን እንዴት ነው ሁለተኛ አልበም ያለው እሱ ላይ የሆነ ነገር ሰምተናል ሁለተኛ እውነት ነው ሰምቻለሁ በጣም የተከፋሽበት ነገር አለ ከዛው አልበም ላይ ሁለት ዘፈን እኮ ሪሊዝ አድርጌያለሁ አቤቱ የሚል አስታ እንደው ሰምተሽ ከሆነ ተማጽኖ የሚመስል ነገር ሰርቻለሁ። አቤቱ አቤቱ አይራቅብን ከአንተ ምሕረቱ። ግን ሳቂታው በጣም በጣም የተዋጣለት ስራ ነበረ። በጊዜው በጣም በጣም በቃ አስደንቀሽኝ ነበር በሳቂታው እንደ ነበር አሰራሩ። ስ ከሱ እንነሳ፣ ቲጂዬ ወደ ሁለተኛው አልበም ከመሄዳችን በፊት ከዛቂታውን ጀመር ዘንድሮ፣ አሁን እንትን ይባላል ዘንድሮ አንድ አልበም ለመስራት እንግዲህ በሚሊዮኖች ነው የሚወጣው ይባላል። ያኔ እንደ ነበር እናንተ ነበረው የነበረው ፕሮሰሱ ምን ይመስላል? በሳቂታው ጊዜ በጣም አንድ ብሩ ራሱ በጣም ብዙ ነበር። እና በዛን ጊዜ የከፈልኩት ስምንት ሺህ ብር ነበር። ጠቅላለሁ እኔ ደግሞ የተከፈለኝ ወደ አምሳ ሺህ አዎ እኔ ወደ አምሳ ሺህ ተከፈለኝ። ከአምሳ ሺህ ላይ ያው ለሚከፈሉትን ለዜማ ደራሲ ለምን የሚያስፈልገውን ሁሉ እንትን አደረግኩ ማለት ነው። ሳቂታው ምልሽ በጣም ስኬታማ የሆነ አልበም ነው እና መጀመሪያም ህዝብ የሰማሽ በዛ ነው። ከዛ በፊት እኔ መድረክ ላይ ነው ማቀሽ። ብሔራዊ ቲያትር ምን አለሽ ትዝታ? ስለ ብሔራዊ ቲያትር ምን፣ በጣም ብዙ ነገር ነው የማስታውሰው። ትዝ ይልሻል? የአስቴር አወቀን ነሄ እኔ ወለላ የሚለው ዘፈን እንዴት ይረሳለች። እሱን ዘፈን በዳንሰኞቹ በጣም በሚገርም ሁኔታ ሰርተው በጣም ቆንጆ ቆንጆ ጊዜ ነበር ያኔ። ብዙ የአስቴር አወቀን ብዙ ዘፈን ነበር። በጣም ሰውን ያስደነገጥሽበት ዘመን ነበር። እኔ ትዝ የሚለኝ ባክስቴጅ አለማይክት የምትዘፍኙ የምታወጩ ድምፅ በጣም ነበረ የሚገርመን እና እኔ ከቲያትረኞች ጋር ሳይሆን ከእናንተ ጋር ነበር የማሳልፈው። ትዝ ይልሻል? እንደ በጣም መጠኔ አንቺ አቦነሽ፣ ጂጂ በጣም ብዙ ነገር አብረን እናወራ ነበር። ጂጂ ጂጂ አብራችሁ ነበር? አብራ ነበረች። ጓደኛሞች ናቸው በነገራችን። አዎ ጂጂ በጣም ጓደኛ ነበረች። ጂጂ ምን አብረን ውለን አብረን የምናድርበት፣ በጣም እኔ በጣም የሚገርመኝ ነገር ወሬያችን አያልቅም፣ ወሬያችን አያልቅም። ስለምን እንደምናወራ ስለምን። ደግሞ በጣም ምክር እናበዛ ነበር፣ እንመካከራለን እንዴት ነው ግን አወጣጥሽ? እንዴት ነው ቀረሽብን? በዛው ከባለቤትሽ ጋር እንዴት ተገናኛችሁ? እሺ አሁን እሱን ልንገርም። እኔ ቦሌ ሩዋንዳ ተከራይቼ ይኖር ነበረ፣ እና እዛ ያው ስኖር እዛው ከጎረቤት ጓደኛ አገኘ፣ አንዲት ጓደኛ ዩኒቨርሲቲ የምትማር ከእሷ ጋር በቃ ሻይ ቡና ምናምን ማለት ጀመር እና በኋላ ላይ ቤቷ እየጠራች እሷ ጋር ሻይ ቡና ስል ቤታቸው ውስጥ ጣሊያኖች ተከራይተዋል እና የጣሊያኑ ሚስት ኩባዊት ነች። ኩባዋ ደግሞ በጣም ሶሻል ናት እና በጣም ፍሬንድ ሆነን እና አንዴ ጁቬንቱስ ክለብ ሄዳ ታስፈቅድና ይሄ ሳልሳ ምናምን የኩባ ዳንስ ልታስተምር ስለፈለገች ፈቀዱላት ማለት ነው አዳራሹ እና በጣም ብዙ ሀበሻ ነው የተመዘገበው። እና ያንን ሊስት ስላየች እኔና ልጅቷን ጓደኛ ኮከብ ነው ስማ ኮከብ ትባላለች። ኑና እናንተ አትከፍሉም ግን በቃ ለሀበሾቹ አስተርጉሙልን። እኛ ራሳችን ኮኮባዊ እኮ እንግሊዝኛም አችልም፣ በቃ በምልክት በምን በምን እንግባባለን። ግን በጣም የሚገርም ነገር ከዛ ከእሷ ጋር ሄድን፣ ለአበሾቹ እሷ ቤቷ ስለምታለማመደን ያንን ዳንሱን፣ እኛ እዛ እየሄድን እንዲህ ማለት ፈልጋ ነው እንደዚህ በሉ ማለት እያለን እናሳያቸዋለን። ለኢትዮጵያኖቹ፣ ለጣሊያኖቹ ሰው በጣሊያንኛ በስፓኒሽ በምን ትነግራቸዋለች። ከዛ እንደዛ እያለ እኛም እየነገርናቸው ለአበሾቹ አሁን ባሌ ስቴፋኖ ይባላል። ከዛ እሱ ከኋላ ቆሞ ይደንስ ነበር መጨረሻ ላይ የት ነው የምታውቂያት? ምናም ብሎ ይጠይቃታል። ጓደኛዬ ናት፣ ዘፋዬ ናት ምናም ብሎ ብላ ትነግሯለች። ከዛ ይተዋወቀኛል፣ ሰላም። ግን እኔ አልነበርኩም የወደድኩት የወደደችው የኔ ጓደኛ ጓደኛዬ ታሳየኛለች። ይ በጣም አይላፊ ሀንድ ሰብ ነው ምናም ትለኛለች። ጉድ ፎር ዩ ሂጂ ጥበሹ ምናምን ብያት፣ ያው አይናፋን እንደዚህ አናረግምኛ። ከዛ በቃ አየሁላት፣ ለእሷ ነው ያየሁላት፣ ለእኔ አይደለም። ከዛ ግን እሱ መጥቶ ሶስት ጊዜ ሰላም አለኝ። እኔ ከዛ እሷ እንዲህ ምንድነው አንቺ አለችኝ። እንግዲህ እኔ ምን አቅልሻለሁ፣ ይዋልሽኝ፣ አየሁልሽ፣ ሰላም አለኝ። በቃ ምን ላርግ? ከዛ ሲገባ ይጠይቃታል፣ እሷን ይጨቀጭቃታል። የት ነው የምታቂያት ምናምን በቃ ቡፌ ደላ ጋር ቅዳሜ ትዘፍናለች፣ ሂድና እያት ትለዋለች። ቡፌ ደላ ጋር ይመጣል። መጥቶ እኔ የናታሊ ጓደኛ ነኝ ምናምን እዛ አይቼሽ ነበር ዳንስ የምታስተምርበት ቦታ ላይ ምናምን አለኝ። ወዲያው ገባኝ። ኦኬ ጥሩ ምናምን ብዬ እስካሁን ምን ይለኛል መሰላችሁ ጉረኛ ጉረኛ ነሽ ይለኛል። እና በቃ ቴንኪው ምናምን ኦኬ ብየው ጥየው ሄድኩኝ ማለት ነው። በሌላ ቀን ደግሞ ቦሌ ታክሲ ስጠብቅ ፀጉሬ ታስታውሳላችሁ፣ የካቡ ስታይል ተብሎ እንደዛ አይነት ትዊስት ነገር ተሰርቶ መቶ እንዲህ ፀጉርሽ ልክ ቸኮላት ይመስላል አለኝ። ቴንኪ ብየው ጥየው ታክሲ ውስጥ ገብቼ ሄድኩኝ እሷ ጋር ሄድና በቃ ምንም ልግባባት አልቻለችም እንዲህ ብላትም ምንም እሷ ዘጋች ምናምን ይላታል አንቺ ለምንድ ነው እንደዚህ የምትይው አይ እኔ ምክንያቱም እኔ በጭራሽ ፍላጎትም አልነበረኝ እንደገና ጓደኛዬ ወደዋለች። እኔ ለእሷ ነው በቃ ውሽማ አደርግላት የነበረው በቃ በዚህ ብሎ መጨረሻ ላይ ቤቷን አሳይ ቤቴን አንኳክቶ መጣ ደግሞ ሌላም ነበረች ኤርትራዊት ነበረች እሷ ቤቴን አሳያችው ያው ከፈለክ እኔ ይዤ እሄዳለሁ ብላ የተከራየውበት ቤት ይዘው መጣች። እንደውም ወንድሟ ለኮንስትራክሽን እቃ ይፈልጋል ብላው ምንድነው በስዕል ስዬ እንደዚህ አይነት እቃ ይፈልጋል አልኩት። አመጣለት ለወንድሜ ምንም ቢያመጣለትም እኔ በቃ ቴንኪው ብዬ ምናምን ኑሮዬን ቀጠልኩ። በቃ እንዲህ ሲል በስንት በዓመቱ እንግዲህ ይህ ሁሉ ነገር ከሆነ ሲመጣ ሲሄድ ምን ሲል በዓመቱ በቃ ሻይ ቡና መጠጣት ጀመረ። የድሮ ፍቅር ደሳይ ይላል። የድሮ ፍቅር በዓመት እጅ ከዛ ቀስ ቀስ እየተባለ ቀስ ቀስ ብዬ እጅ ሰጠው። ተገባ ወደ ፍቅር። ወደ ሙዚቃ እንመለስ። መቼም ቲጂ አንቺን አቅርበን ሙዚቃ ባንጠይቅ ተመልካች የሚፈርድብናል። አስቴር ተጽዕኖ አሳድራብሻለች። የአስቴር ሰበቡን አንድ ያዘፍኝልንም ሰበቡን ነጠላ ለብሼ አንሰበባኛ አንሰበባኛ ሰበቡን ነጠላ ለብሰ አንሰበባኛ አንሰበባኛ ሰበቡ አሁን ከምንጊዜው አሰበበኛ አንሰበበኛ ሰበቡ ደረባ ማለህ አሰበበኛ አንሰበበኛ ሰበቡ ነጠላ ነው ልብስ አንሰበበኛ አንሰበበኛ ሰበቡ አገርጠያገበኝ አሰበበኛ አንሰበበኛ ሰበቡ ይበርዳታል ብለህ አሰበበኛ አንሰበበኛ ሰበቡን እንዳስደረበበኝ አሰበበኝ አሰበበኝ አንሶላት እራስ ሆኖ የሚገዘግዘኝ ከአንተ ጋር ስሆን ነው የሚለሰልሰኝ መንገዱ ራቀኝ ብቻዬን ሳዘግም ከአንተ ጋር ስሆን መንገዱ አይረዝም ይበቃል። አቤት አቤት አቤት! ድምፅ እንዳለ ነው፣ እንዳለ እንዳለ የልጆች እናት ሆና። ኧረ እንግዲህ እንዴት ይቻላል? ቲጂ፣ ለምሳሌ አንድ የጥበብ ሰው ሙዚቀኛም ቢሆን ምናምን ብዙ ጊዜ ከሀገር ሲወጣ ይከብዳል፣ ይገባኛል። እና እንዴት ይቻላል? መኖር ይቻላል ይሄንን ታለንት ይሄንን ስሜት ይዞ በጣም ከባድ ጥያቄ ነው ይሄ። ግን በቃ ልጆቼ ናቸው መልሶቼ። ለዚሁ ገባ እውነት ነው። በጣም እንደዚህ እኔ በተለይ ደግሞ ከህፃንነቴ ነው በመስፈን የጀመርኩት እና ህልሜ በሙሉ ዘፋኝ ለመሆኑ እ ባህታ ቤተክርስቲያን እየሄድን ከትምህርት ቤት እየፎረፍን ሀይ ስኩል ሆነን ማለት ነው። ባህታ እየላት ነበረ እኔ ዶክተር አርገሽ አንድ ሺ ብር ከምትከፊ ዘፋኝ አርገሽኝ መቶ ብር ይበቃኛልል ነበር። እንዲህ እያልኩሳል ነበር እና በጣም ከባድ ነው። አርት እኮ የሆነ ድራግ ነው እኮ አዲክሽን ነው። ከባድ ነው ተለይቶ መኖር፣ ግን በቃ ልጆቼ ደግሞ እያሳሳሉ። አሁን ሙሉ ለሙሉ ሙዚቃውን ትተሻል? አልተውኩም። አሁን በቅርቡ እኮ ከአሜሪካውያኖች ጣሊያኖች ጋር ሆኜ ሚኒ አልበም ሰርቻለሁ። ያው ጃዝ ስለሆነ ብዙ አልተሰማም እንጂ ወደ ስድስት ዘፈን ሰርቻለሁ። ከ12 ዓመት በፊት አንድ አልበም ሰርቼ አልተለቀቀልኝም የሚል ነገር ሰምተን ነበር። እሱ እውነት ነው። እሱ ከእሱኛው አልበ እሱ ይኸውልሽ፣ እንትን ሺካጎ ኖር ነበረ ከቤተሰቤ ጋር ሺካጎ ባለቤቴ እዛ ዩኒቨርሲቲ ኦፍ ሺካጎ በኢታሊያን ላንጅ ዲፓርትመንት ያስተምር ነበር፣ እና እዛ ወደ ሁለት ዓመት ተኩል ኖረናል። እዛ ስኖር ዋሽንግተን ዲሲ እየተመላለስኩ ከፊደል ባንድ ጋር አልበም ሰርቻለው። ያው ትንሽ ነው የሚቀረው፣ ግን አሁን ስለሱ አልበም ምንም ኒውስ የለኝም። እስቲ አሁን በቃ እንትን ሲኖረኝ አንድ ደረጃ ላይ ስደርስ በፌስቡክ ላይ ይጽፋል። እናንተ ቤት አድዋን እንዴት ታከብራላችሁ? በመከባበር ላይ የተመሰረተ ምንድን ነው የምትነግሯቸው ለልጆቹም? ለልጆቹ ሁለት ልጆች እንዳሉ ሻቃለሁኝ። ምንድን ነው ስለ ኢትዮጵያም ስለ ኢጣሊያም ታሪክ የሚያውቁት? ልጆችሽ ወደ ሙዚቃ ያዘነብላሉ ወደ አንቺ ሙያ ያዘነብላሉ፣ ይመስለኛል እንደሰማሁት የሙዚቃ ተማሪዎች ናቸው። ትልቁ ልጄ ቤዝ ጊታር ይጫወታል፣ ሳሙኤል ቤዝ ይጫወታል። ትንሹ እንኳን በጣም ወደ ስፖርት ነው። እኔም ድሮ ስፖርትም ሙዚቃም ነበርኩ እና በጣም ወደ ስፖርት ያዘነብላል። ግን ትምህርት ቤት ፒያኖ ሲጫወት ግን መምህሩ በጣም ይገርማት ነበረ። ጎበዝ ነው፣ ቀጠል ትለዋለች። እሱ ግን ኖ ማማኔ ስፖርትን መፈልግ ይለኛል እና ሞር ወደ ስፖርት ስለሄደ እንጂ እሱም ጎበዝ ነው። እና ስለ ታሪካቸውን ስለ ኢትዮጵያ ታሪክ ስለ ኢትዮጵያ ታሪክ አንድም ሚቀር ነገር ስለአድዋ ያውቃሉ። ሁሌ ይናደዳሉ። ለምን ለምንድን ለምን መጡ ሀገራችሁ ይሉኛል። የእውነቴን ነው። በደ በጣም ነው የሚበሳጩት። ዋይ ለምን በቃ በተለይ ትልቁ ልጅ እንትን ነው፣ በጣም ይሄ በቃ እኔ አፍሪካዊ ነኝ ባይ ነው። በቃ እኔ አፍሪካዊ ነኝ እና በጣም አሁን እዚህ ራሱ ኳስ እንትን ኳስ አልኩኝ ይሄ ሩጫ ምናምን ሲሮጡ እኔ እንደነሱ ሞራል የለኝም እንትናቸው መጫወታቸው በሙሉ ገንዘቤ ዲባባ ነበረች። ትንንሽ ሆነ አሁን ትልልቆች ሆነ ጎረምሶች ናቸው አሻንጉሊቶች እቃዎቻቸው ገንዘቤ ዲባባ፣ አልማዝ አያና። ምክንያቱም እነሱ ራሳቸው ትራክ ኤን ፊልድ ላይ ሁለት ዓመት ሄደዋል፣ ትራክ ኤን ፊልድ ላይ ተጫውተዋል። ያው እዚህ ሀገር ገባ ከሕፃንነት ጀምሮ ነው ስፖርት የምትሄደው በተለያየ፣ እና ቪአይፒ ነበርን አልማዝ አያና እና ገንዘቤ ዲባባ ሲሮጡ እና በጣም ይሄ ስለ ስፖርት ስለ ኃይሌ ገብረስላሴ ስላሴ ምን ብትጠይቋቸው በሙሉ ያቀርቡ በጣም ነው። በጣም ዓመት ባል ሲመጣ አውዳ ዓመቱን ነው እኛ እያዳመጥን የምናከብረው አውዳ ዓመት። አንችስ ጣሊያን ነገር ከቤተሰብሽ ጋር አውዳ ዓመት እንዴት ነው የምታሳልፍ? አው አከብራለሁ። በጣም ያው ልክ እንደ ኢትዮጵያ ዳቦ አለ፣ ዶሮ አለ፣ ሁሉ ነገር ማስጌጥ ምንም ይቀር ነገር የለም፣ እሰራለሁ። በፊት በፊት እንደመጣው ግድ አልነበረኝም። ለምን የኢትዮጵያ ወጥ ረጅም ሰዓት ይፈጃል ታውቂያለሽ። እዚህ ደግሞ እንደሱ አይደለም። በቃ በሀያ ደቂቃ ውስጥ ምናምን ላጥላጥ አርገሽ እና በቃ የኛ ረጅም ጊዜ ስለሚፈጅ፣ አሁን ግን በቃ ሚስ አደረኩት መሰለኝ ቁጥር ሁሉን ነገር እንዳል ሳሳት ብዬ በደንብ በጽሁፍ ከጠፋቢኝ። ደግሞ ቲክቶክ ላይ ስለ ኢትዮጵያ ምን ይናፍቅሻ እንትን የሚሉ ሰዎች አሉ አይደል? እንደው ምን ይናፍቅሻ? አሁን ስለ ኢትዮጵያ ስታስቢ ምን ምን የማይናፍቀኝ። አልመጣሽም አይደለ? አንዴም አልመጣሽም? አይ መጥቻ ልዬ አስራ ስድስት ዓመቴ ልጄን ሳሚን እመጥቻለሁ። ትልቁን ብቻ ይዤ እመጥቻለሁ። በሁለት ሳሚን ይዤ እመጥቻለሁ። ሁለተኛው ልጄን ግን እርጉዞ እመጥቻለሁ። ቲጂዬ ወደ ንግዱ ዓለም ገብተሻል ይባላል። እንዲያውም አዲስ ሙያም እየሰራሽ ነው፣ የእጅ ሙያ አለሽ ይባላል። እንዴት ነው ዲዛይን ነው የምታረጊው ወይምስ በእጅሽ እየሰራሽ ነው? እሺ፣ እኔ በልጅነቴ እናቴ የዳንቴል ስራ ታስተምረኝ ነበር እና ልጆ እሰራለሁ እና እሱን ሰርቼ እዚህ ሀገር ሲያዩ በጣም በጣም ነው የሚገርማቸው እና ለምን አትሰሪም ደም ሰርተሽ እንደዚህ ለሱቆች አታቀርቢ ምናምን ይሉኝ ነበር እና አልፎ አልፎ እንደሱም እየሰራው ይወስዱልኛል ግን፣ አሁን የዛሬ ሁለት ዓመት ጀምሮ እንትን ተማርኩኝ። ይሄ መቁረጥ መስፋት ምናምን ዲዛይነሮች የሚሰሩትን ማለት ነው። ሙሉ ለሙሉ ዲዛይነር ነኝ ባልልም የተወሰነ ትምህርቱን ተምሬያለሁ፣ ሁለት አመት። በሚቀጥለው አመት እንደገና ጀምራለሁ፣ እሰራለሁ፣ እንደዚህ አይነት ነገሮች። ዘፈን ብቻውን የለም። ለኢትዮጵያውያን ነው? ብዙ ጊዜ ለኢትዮጵያውያን ነው የምታቀርቢው ነው ወይስ ለፈረንጆቹ? አይደለም፣ ለፈረንጆቹ። በጣም ተስፋ እናደርጋለን መልሰን እንደምናገኝሽ መድረክ ላይ እንደምናይሽ አሁን ልጆቹም ጎረምሰው ሆኖ አይደለ ጎርመሰው ልጆቼ የራሳቸው ማማ ዘፋኝ እንጂ እያሉኝ ነው፣ ኮሌጅ ምናምን ትልቁ ልጅ እሱ ራሱ እንትንና አርግ አሬንጅ ላርግልሽ ሞክሪ ምናምን እያለኝ አሁን። ዘንድሮ እሱ አስራ ሦስተኛ ክፍል ይጨርሳል፣ ሴፕቴምበር ላይ ዩኒቨርሲቲ ይገባል። እና በጣም ቢዚ ነው፣ ጊዜም የለውም እንጂ ከእሱ ጋር ራሱ አንዳንድ ነገር መሞከር ይችላሉ። በጣም ጎበዝ ነው፣ እሱ ራሱ በጣም አሪፍ እኮ ነው። ማለት ዘንድሮ የግድ ሙሉ ባንድ ምናምን እኮ አያስፈልግም አይደለ? ስልኮቻችን ምናምን ሚዲያ ሆነዋል ምናምን እና የሆኑ የሆኑ ስራዎችን ብትጀምሩ እንዴት ጥሩ ነበረ። በጣም አስበናለሁ ከልጄ ጋር ደግሞ እንሰማለን ብለን አዲስ ነገር ነገሮች ሁሉም ሰው ይጠብቃል። ቲጂዬ እና ስላየንሽ ስላገኘንሽ በጣም ነው የተደሰት ነው ቲጂዬ። አሁን ያለነው የእሑድ ቤት ፕሮግራም ላይ ሄሎ ኢትዮጵያ በሚለው የመጀመሪያዋ እንግዳችን አንቺ ነሽ። ለዚህ ደግሞ በጣም ደስ ብሎኛል እኔ፣ በሚኪ በጣም ደስ ብሎታል። አዎ በጣም ደስ ብሎናል። አዎ ወደፊትም በደንብ እንደምንገናኝ ተስፋ እናደርጋለን። በርችልን፣ አትጥፊ፣ ድምጽሽን አታጥፊብን፣ ልጆቹን ሳሚልን እሺ ባለቤትሽን ሰላምታ። ቴንኪው። በጣም እናመሰግናለን። የእሑድ ቤት ቤተሰብ ሆነሻል። ስለዚህ እዚህ ስትመጪ፣ መጥተሽ እሑድ ቤት ሰላም ትይናለሽ ማለት ነው። እንግዳችን፣ ትወኛለሽ። ቻው ቲጂዬ፣ በጣም